በመጀመሪያ የስልጤ የትግል ፍሬና የላቡ የእጅ ስራው የትብብሩ የአብሮነቱ ውጤት ወደ ሆነችው ገና ታዳጊዋ የሁሉም ሰዎች መኖሪያና የሰላም የእምነት የልማት የእድገት ማዕከል ወደ ሆነችው ወራቤ ከተማ ኡካንዳና መጣችሁ፣ ኡካንዳና መጣችሁ ለማለት ፈልጋለሁ። አቤ መቶ ብሬት፣ እንደሚታወቀው ባህል የአንድ ማህበረሰብ ሁለንተናዊ እንቅስቃሴ ዓለማዊና መንፈሳዊ የፍልስፍና ድምር ውጤት ነው። ይህም የአንድ ማህበረሰብ ማህበረሰብ ከባህሉ ከታሪኩ ከቋንቋው የተጋመደ ስለመሆኑ አስረጂ ነው። ስልጤ የጥንት ስልጣኔ ባለቤት በሀገራችንም፣ ከታታሪ ህዝቦች ግንባር ቀደም ሆኖ የሚታወቅ ሲሆን አገርን በመገንባት አካባቢውን በልማት በተለያየ መልክ በማልማት የሚታወቅ ሲሆን ከመኖሪያ አካባቢ ውጪ ያሉ ባህሎችን፣ እምነቶችን በማክበር በመላው ኢትዮጵያና በዓለም ተንቀሳቅሶ የሚሰራ ነው። ለዚህ ነው በባለፉት ስርዓቶች ብሔረሰቡ በተለያዩ መዋቅሮች ተከፋፍሎ የራሱን ባህል ቋንቋ እንዳያለማ ተደርጎ ከፍተኛ ጭቆና ደርሶበት የነበረ ቢሆንም ይህንኑ ሊፈታ የሚችል ህገ መንግስት ወጥቶም በአጭር ጊዜ ውስጥ እልባት ሳያገኝ ለአስር ዓመታት በህገ መንግስቱ መሰረት ማንነትን መሰረት ያደረገ የራሱ አስተዳደር ተበታትኖ የነበረው የብሔረሰቡና ወዳጆቹን አቅፎ ለማልማት ትግል ሲያደርግ ቆይተዋል። እነሆ የዛሬው ቀን ይህን ቀን የምንዘክርበት ለቀጣይ ልማት በጋራ ተሳስረን ተሳስበን ተፈቃግደን የምንሄድበት ባህልና ታሪካችንን ይበልጥ እንዲጎላ የምናደርግበት መድረክ ነው እና እንኳን ያደረሳችሁ እንኳን ያደረሰን ለማለት እወዳለሁ። እንደምታውቁት ይህ ቀን ማክበር የነበረብን መጋቢት 23 ነው። ነገር ግን የረመዳን መጨረሻ የነበረ በመሆኑ ብዙ ሰዎች በተለያየ አካባቢ ቤተሰብ ሊጠይቁ የሚሄዱበት ስለነበረ ለሕብረተሰቡ ይፋዊ ይቅርታ ጠይቀን በተሻለ መልኩ በዚህ መልክ ለማክበር ያደረግነው ስለሆነ በዓሉን ለመቀየር ቀኑን ለመቀየር እንዳልሆነ የተዛቡ ትርክቶች ይለቁ የነበሩ አካላትን እንግዲህ አሳፍራችኋል፣ ይህ ነው። በደማቅ ሁኔታ ለማክበር ነውና እንግዲህ በዓይናቸው አይታችኋል። ክብር ፕሬዝደንት፣ የተከበራችሁ እንግዶች እንደ ሀገር የጀመርናቸውን ሁሉ አቀፍ ጉዞዎች ለብሔር ብሔረሰቦች ማንነት ተገቢ ክብርና እውቅና የሰጡ መሆኑ ይታወቃል። በሀገሪቱም የብልጽግና ጉዞ ላይ አሻራችን እንዲኖር ምቹ ሁኔታዎች ተፈጥረዋል። ክብር ፕሬዝደንት፣ ክብራትና ክብራን፣ የዛሬው ቀንን ስናከብር ከመሪ ቃሉ እንደምንረዳው ቋንቋችንን መጠቀም ወሳኝነት ያለው ነው። በቋንቋ ውስጥ ባህላችን እሴታችን፣ እድገታችን፣ ታሪካችን ያለበት በመሆኑ በተገቢው መንከባከብና መጠቀም ይኖርብናል። የስልጤ አባቶች እንደሚሉት አቦ ጌታ የጣለይ ፈረዝ የወራ ባል ይሉን። ይህ ማለት እንግዲህ ባለቤቱ ባለቤቱ የዘነጋው ፈረስ የጅብ ነው እንደማለት ነው። እንግዲህ ይህን ድንቅ ባህላችንን ድንቅ ቋንቋችንን በተገቢው በመያዝ ለትውልድ እንዲተላለፍ ተክተን መስራት ይኖርብናል። የዞኑ መንግስትም ይህን በመገንዘብ 1993 ጀምሮ ቋንቋውን ለማሳደግ ልዩ ልዩ ሥራዎች ሲሰራ ቆይተዋል። እንደምታውቁት በአንደኛ ደረጃ ጀምረናል። ሁለተኛ ደረጃ ቀጥሎ በኮሌጅ ቦሳና መምህራን ኮሌጅ ጀምረን ነበር። አሁን የወራቢያ ዩኒቨርሲቲ በዲግሪ ፕሮግራም ያስመርቃል በስልጥኛ ቋንቋ። ሌላው የሆሳና ኤፍኤም እና የወራቤ የስንተ ኤፍኤም በቋንቋ የተለያዩ ዜናዎችና ፕሮግራሞችን ያቀርባል። ለዓለም አቀፍ ቋንቋ ዓለም አቀፍ ጥርስ በመሆኑ ምክንያት ደግሞ ለተመራማሪዎች ምቹ እንዲሆን በኢንተርኔቱ ዓለም መጠቀም የምንችልበት የዲጂታል ዲክሽነሪ ከወራቤ ዩኒቨርሲቲ ጋር በመሆን እነሆ ዛሬ በቀጣይ ከሰዓት በኋላ በሚኖርን መድረክ እንመርቃለን። ይሄ ቋንቋ ለማሳደግ የተደረገ ጥረት ነው። ሌላው ባህላችን ላይ የሰራናቸው ሥራዎች ውጤት እንዳመጡ አይተናል። በተለይ ባለፉት አመታት የሽማግሌዎች ምክር ቤት ተቋቁሞ ወደ ስራ ገብተዋል። ይህ በመሆኑ ምክንያት ባለፈው አመት በተደረገ ጥናት በ19 ፐርሰንት ወንጀል መቀነሱን በዞኑ አይተናል። ስለዚህ ሽማግሌዎች ባህሉን በማሳደግ ዜጎች ጊዜያቸው፣ ጉልበታቸው በልማት ላይ እንዲያውሉ በርትተው እየሰሩ ነው። ይህን በማጠናከር ረገድ መንግስት ያለውን ድርሻ አጠናክሮ የሚቀጥል ይሆናል። ሌላው ባህልን፣ ቋንቋን እና ለቀጣይ እድገት ወሳኝ የነበረው የንባብ ባህልን የማሳደግ ስለነበረ የሀገር አቀፍ የንባብ በዓል ፕሮግራም በቤተ መዘክርና ቤተ መጻሕፍት አገልግሎት ተቋም ጋር በመሆን የድባብ በዓል በዞን ደረጃ አካሂደናል። ይህንኑ መነሻ በማድረግ ማህበረሰቡ ለእውቀት ያለውን ቦታ ለማሳየት በወራቤ ከተማ እክራ አደባባይ እንዲሰየም ተደርገዋል። አንዱ አደባባይ ማለት ነው። የሚያነብ ትውልድ ሀገሩን የማሳደግ አካባቢውን የማወቅ የሌሎች ባህሎች የማክበር እና የራሱን ባህል የመጠቀም አቅም እንዲኖረው ትልቅ ፋይዳ ያለው በመሆኑ ነው። ሌላው የስልጤ ባህላዊ ምግቦች፣ ቅርሶች፣ የቱሪዝም ቦታዎችና የእደ ጥበብ ስራዎች ለማስተዋወቅ ጥረት እየተደረገ ይገኛል። በተለይ በቀጣይ በዩኔስኮ ለማስመዝገብ የራጋ ሴራ የስልጤ ያው ይንዳች አረፋ ሴራ ዋቡን በተለይ የለቅሶ ስነስርዓት ላይ ህብረተሰቡ ቤተሰቡን እንዲከባከብ በተለይ የቤተሰብ አደራን እንዲወጣ በሚያስችል መልኩ ሽማግሌዎች ጋር የሚሰራ የረጅም ጊዜ ታሪክ ነው ያለን። ይሄ እንደሚመዘገብ እየተሰራ ነው ያለው። ሌላ የትጋገዞት በተለይ የጌዝ ስርዓትን እና ሌሎችንም በማጥናት ይሄ ክልሉ ሪኮግናይዝ አድርጎ መዝግቧቸዋል። በቀጣይ ዓለም አቀፍ ቅርስ እንዲሆኑ በዩኔስኮ እንዲመዘግቡ የጋራ ጥረት እናደርጋለን። ሁላችሁም የበኩላችሁን እንድትወጡ እና እንድትጠቀሙበት በዚህ አጋጣሚ ለመጠየቅ እወዳለሁ።